በብዙ ሺህ የሚቆጠሩ ኢትዮጵያውያን ብዙ ገንዘቦቻቸውንና የመብት ጥቅሞቻቸውን በጥቃቅን የህግ ስተቶች ብቻ እንደሚከስሩ ያውቃሉ? ዛሬ አምስት በጣም የተለመዱ ስተቶችን እንዲሁም ከነዚህ ስተቶች እንዴት መራቅ እንችላለን የሚለውን እነግራችኋለሁ። አብራችሁን ቆዩ። አንደኛ ውልን ሳያነቡን መፈረም፣ ሁለተኛ ያልተረጋገጠ የመሬት ግዢ መፈጸም፣ ሶስተኛ የታክስ ኃላፊነትን ችላ ማለት አራተኛ የውርስ ሀብትን ህጋዊ አለማድረግ አምስተኛ በእስር ወቅት ሊደረጉ የሚገባቸውን ቅድመ ጥንቃቄዎች አለማወቅ። ውለን ሳያነቡ መፈረም ሰዎች ፓንደሚውን በሌላ ምክንያት ውለን ሳያነቡ በመፈረማቸው ከፍተኛ ለሆነ ኪሳራ ሲዳረጉ ማየት የተለመደ ሀቅ ነው። ማንኛውም አይነት ውለን የትኛውም ተዋዋይ ወገን ፊርማውን ሲያስቀምጥበት አምኖበትና ተስማምቶ መሆኑን ህግ እድመ ግምት ስለሚወስድ በውሉ ላይ የፈረመው ተዋዋይ ወገን በፈረመበት የውል አንቀጽና የውል ሁኔታ ላይ ኃላፊነት ይወስዳል። ነገር ግን በሀገራችን ብዙ ግለሰቦች ውለን ሳያነቡ በመፈረማቸው ኪሳራ ውስጥ ከገቡ በኋላ ሲያማርሩ ወይም ወደ ሙግት ሲገቡ ማየት የተለመደ ነው። ግለሰቦች ውልን ሳያነቡ ከሚፈርሙባቸው አቤት ምክንያቶች መካከል አንድን በህግ የተቋቋመ የግልም ሆነ የመንግሥት ድርጅት ከማመን የሚመነጭ ሲሆን የመንግሥት ወይም የግል ድርጅት ስለሆነ ብቻ ትክክለኛ ውል ያዘጋጃል ማለት አይደለም። ለዚህም ጥሩ ምሳሌ መሆን የሚችለው ፐርፐስ ብላክ ኢትዮጵያ ሪል ስቴት ትገዛላችሁ በማለት የፈጸመውን የአክሲዮን ሽያጭ ውል ነው። በመቀጠልም የሰራተኛና ክህሎት ሚኒስቴር ሰራተኞቹን ወደ ውጭ አገር ልካቸዋለሁ በማለት የተፈራረመው የስልጠናና የሥራ ፈጠራ ውር ላብነት ተጠቃሽ ናቸው። ውሉ በምናውቀው በአማርኛ ወይም በእንግሊዝኛ ቋንቋ ስለሚጻፍ ይህንኑን በቀላሉ አንብበን መረዳት ስለቻልን ውሉ ገብቶናል ማለት አይደለም። የሥራ፣ የአገልግሎት ግዢ፣ የቅጥር ወይም ሌላ አይነት ውል ሲፈራረሙ የሚያጋጥም ጥርፊያና ወከባ በምንም አይነት አስቸጋሪ ሁኔታ ውስጥ ቢሆኑም እንኳን ማንኛውንም አይነት ውልን ሲፈርሙ በጽሙናና በተረጋጋ ሁኔታ ውስጥ ሆነው በጉዳዩም የሚገባውን ክብደት ሰጥቶ መፈረሙን እንዳይረሱ። ምክንያቱም እርስዎ በቀላሉ ሊረዱት የማይችሉ በማሬት የተዋዙ ድብቅ አደገኛ የውል ግዴታዎች ስለሚኖሩ ነው። ለምሳሌ አንድ የሪል ስቴት አልሚ ድርጅት ማንኛውም አለመስማማት ቢመጣ ውድ ደንበኛችን፣ በፈለጉት መንገድ ከኛ ከአልሚዎች ጋር በመነጋገር ችግሮችን የምንፈታ በመሆኑ ምንም አይነት ስጋት ሳይገባዎት ጉዳዩም ወደ ፍርድ ቤት ሳያመራ እንፈቷለን ቢልዎት፣ እዚህ ጋር አልሚው ጉዳዩን ወደ ፍርድ ቤት ወስደው መብቶን እንዳያስከብሩ እያስገደደው መሆኑን ልብ ይሏል። ለዚህም መፍትሄው ማንኛውም ውል ከመዋሉ በፊት የህግ ባለሙያ ያማክሩ። በብዙ ሚሊዮኖች የሚቆጠሩ ገንዘቦን በጥቂት ሺ ብር የህግ ምክር ማትረፍ ይችላሉ። ሁለተኛ ያልተረጋገጠ የመሬት ግዢ መፈጸም። በኢትዮጵያ ህገ መንግስት መሬት የህዝብና የመንግስት በመሆኑ መሬትን መሸጥም ሆነ መለወጥ አይቻልም። ነገር ግን ቤትን መሸጥ መለወጥ ይቻላል። ቤት ሲገዙ ከፍተኛ የሆነ ጥንቃቄ ማድረግ ያለብዎት ሲሆን የብዙ ሰዎች ስህተት ህጋዊ የባለቤትነት መብት ለሌላቸው ሰዎች ክፍያ ይፈጽማሉ። ለአብነትም ኦቨርላፕ አድርጎ ያልመከነ ካርታ ማለትም በሁለት ሰዎች ስም በሙሰኛ የመሬት አስተዳደር ሰራተኞች ያልተሰጠ መሆኑን ማረጋገጥ ይህ አካሄድ ሪልስቴትም ሆነ ኮንዶሚኒየም ሲገዙ መጠንቀቅ አለብዎት። ደላላና አይመኑ፣ የህግ ባለሙያን ግን ይመኑ። ለኢንቨስትመንት መሬት ሲረከቡም ከካሳ ወሰን ማስከበርና ከሊዝ ኪራይ ጋር ተያይዞ በዘርፉ የተካኑ የህግ ባለሙያ ማማከሩን እንዳይረሱ። ለማንኛውም እንደ መፍትሔ ከሚመለከተው የመንግስት መስሪያ ቤት ስለሚወስዱት ወይም ስለሚገዙት ካርታ እርግጠኝነት ከባለሙያ ጋር ሆኖ በትክክል ያረጋግጡ። በሁለተኛ ደረጃ ደግሞ የሊዝ መሬት ኪራይን የተመለከቱ የተለያዩ ጥልቅ ድንጋጌዎች በአግባቡ በመረዳት ራስዎን ከብዙ ሚሊዮን ኪሳራ መታደግ ይችላሉ። ሶስተኛ የታክስ ኃላፊነትን ችላ ማለት የታክስ ተመዝጋቢ አለመሆን ብዙ ድርጅቶች ታክስ መዝገብና መክፈል ያለባቸው የንግድ ስራውን ሰርተው ገቢ ካመነጩ እንዲሁም ትርፍ ካገኙ በኋላ ይመስላቸዋል። ለተጨማሪም ትናንሽ ንግዶች የግብር ግዴታ የሌለባቸው ወይም የማይመለከታቸው ይመስላቸዋል። ነገር ግን አንድ ድርጅት ወይም ነጋዴ ንግድ ፍቃድ አውጥቶ ስራ ከጀመረበት ጊዜ ጀምሮ የግብር ከፋይነት ምዝገባ መፈጸም ግዴታው ሲሆን ይህንን አለማድረግ ከፍተኛ ለሆነ የገንዘብ ቅጣት እንዲሁም በታክስ ማጭበርበር ወንጀል የሚያስጠይቅ በመሆኑ ይህንን ቀላል ስህተት ባለመስራት ብዙ ያተርፋሉ። በተቃራኒው ደግሞ ከፍተኛ የሚባል ታክሴሽን ሲጣል ቦት ወይም ሲፈጸም ቦት ተገቢውን ህጋዊ ሂደት አሟልተው እና የታክስ ስፔሻሊስት የሆነ ጠበቃ ይዘው በመመካከር ራስዎን ካልተገባ የግብር ኪሳራ ማዳን ይችላሉ። አራተኛ፣ በእስር ወቅት መብትን አለማወቅ። ብዙ ጊዜ በወንጀል ተጠርጥረው ሲታሰሩ የሚከተለውን መብት በማረጋገጥ ከብዙ የህግ ኪሳራና የጥፋተኝነት ቅጣት መትረፍ ይችላሉ ሁሌም ቢሆን ዝም የማለት መብት ማንም ሰው በሚታሰሩበት ወቅት ማንነቱን ከመግለጽ ውጪ በሕገ መንግስቱ አንቀጽ 19 መሰረት ዝም የማለት መብት ያለው ሲሆን የሚናገረው ነገር ግን በፍርድ ቤት እንደማስረጃ ያገለግላል። በመሆኑ በሚያዙበት ወቅት ጠበቃውን ሳያማክሩ የሚናገሩት ወይም የሚሰጡት ቃል ራስዎን ሊያስጠቃ ስለሚችል ሁሌም ዝም የማለት ሰብዊ መብትን ይጠቀሙ። በሁለተኛነት ደረጃ ጠበቃ የማግኘት መብት። እንደታሰሩ ጠበቃ የማናገር ህገ መንግስታዊ መብት ያለው ሲሆን ጠበቃ ለመቅጠር እንኳን አቅም ባይፈቅድ መንግስት በነጻ የማቅረብ ግዴታ ስላለበት ይህንኑ መጠቀም ይህንኑ መብት መጠቀም እንዳይረሱ። ሌላው ከቶርቸርና በጉልበት ከማመን ነጻ የመን መብት ፖሊስ በጉልበት አስገድዶ አንድን ነገር ወይም ወንጀል እንድታመን የማድረግ አንዳችም አይ ስልጣን የለውም። ቃል በምትሰጥበት ወቅትም ተገደም መሆኑ ለፍርድ ቤቱ ማስረዳ ከቻልክ እንደ ህጋዊ ማስረጃ አይቆጠር በህም። ስለሆነም ስትታሰር ሁሌም ቢሆን ቃል ከመስጠት በመቆጠብ ወይም ቃል ከመስጠት በፊት ዝም በል። የምትገደድ ከሆነም ወይም ፖሊሶች አስቀድደው ቃልን እንድትሰጥ የሚያስቸግሩ ከሆነ በስልክ ቁጥር 0972054284 በመደወል በነጻ መሰረታዊ የህግ ምክሮችን ማግኘት ይችላሉ። ለአምስተኛውና ለመጨረሻው ቲፕ ይህን ቻናል ሰብስክራይብ ማድረግ እንዳይረሱ። ይኸኛው ቲፕ ለየት የሚያደርገው የሀብት የውርስ እንዲሁም የቤተሰብ ጉዳይን የያዘ ስለሆነ በቀጣይ ቪዲዮ እንመለስበታለን። እናመሰግናለን።